ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ጌታ ባይነሳ ሰው ሰው መሆኑ ትርጉም የለሽ በሆነ ነበረ። ጌታ ስለተነሳ የሰው ልጅ ከበረ፣ የሰው ባህሪ በሞት ላይ ሰለጠነ። የተማረከን አውሬ አስረው መርዙን አስተፍተው ታናሽ ሕፃን ልጅ እንዲጎትተው እንደሚያስረክብ አርበኛ ጌታ ዲያብሎስን ማርኮ ሞትን ሰብሮ ሞትን እሱ ገዝቶ እኛ እንድንገዛው እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን፣ አሰለጠነን፣ ኃይል አስታጠቀን፣ ሞትን እንዳንፈራው አደረገን። የትንሣኤውን ብርሃን በልጅነት ሰጥቶ በጥምቀት አክብሮ ሰውነታችን በጸጋ አሰልጥኖ በሀብተ መንፈስ ቅዱስ ሸልሞ ሞትን የሚያሳፍር አጋንንትን የሚረታቸው እንዲሆን ለእኛም ሰውነት ኃይልን ሰጠ። ጌታ ይህን ያገኘንበት እለት ስለሆነ ሁላችሁም ክርስቶስ ተንሥአ እሙታን እንኳን ደስ ያላችሁ። ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ፣ ባህሪያችን አከበረ። ዲያብሎስ ሴትን ሲንቅ ይኖር ነበረ፣ በሴት እርግማን ስላመጣ ጌታ ደግሞ ትንሣኤውን ለሴቶች በመንገር በመግለጥ የጠፋውን እንደመለሰ የተዋረደውን እንዳከበረ የሞት ምክንያት የሆነውን የህይወት ምክንያት እንዳደረገ የሴቶችን ባህሪ እንዳከበረና እንደባረከ ጌታ ገለጠ። ዲያብሎስን ናቀው፣ እሱ ባዋረዳት ሴት ህይወትን በማምጣት በመወለድ ዲያብሎስን አሳፈረው። ከሴት ልጅ ተስፋ ይወለዳል ብሎ ሰይጣን አስቦ ያውቅ ግን ጌታ ከሴቲቱ ከድንግል ማርያም በመወለድ በሴት ጆሮ የመጣውን ሞት በሴት ጆሮ ብስራት በማሰማት ህይወት በእሷ ማህፀን በማደር በኋላም ተነስቶ ደግሞ ለሴቶቹ ትንሣኤውን በመግለጥ የሰውን ልጅ ባህሪ አከበረ። ከሴት የተወለደ ሁሉ ለሞት ተሽጦ ነበረ። ህይወት ከሴት ተወልዶ ሞትን አሳፍሮ ከሴት የተወለድነውን ሁሉ በክብር ለመቆም አበቃን። የጸጋው ተሳታፊዎች የመለኮቱ ግብር የባህሪ ክብሩ ተሳታፊዎችና ባለሟሎች የክብሩ ወራሾች የክብሩ ቀዳሶች የዘላለም ነገስታት እንድንሆን እሱን ራስ አድርገን ተሰብስበን በእሱ ፍቅር ተሸልመን እንድንኖር ለጸጋ፣ ለዘላለም ህይወት፣ ለባለሟልነት፣ ለሰማይ መንግስት፣ ለክብር፣ ለባለሟልነት ጠራል። የሁሉ የበቃ ነው። በትንሣኤው ነው። ኤርትራ ስራ አስኪያጅ በነበሩበት ጊዜ ኤርትራ ከኢትዮጵያ ሳትገነጠል፣ አሁን ጅማ ያሉት ሊቀ ጳጳስ ናቸው። እውነተኛ ታሪክ የሰሙትን እዛ ነገሩን። በኤርትራ ገበሬው እህሉን ሲዘራ በሰሜን በኢትዮጵያ በአብዛኛው ይሳላል። ምን ብሎ የሚሳላ ከበረድ፣ ከውርጭ፣ ከሌላም ከሌላም ከጠበክልኝ ከዚች ለቤተ ክርስቲያን አስራትህን እሰጣለሁ ይላል። አውድማው ላይ ሰፍሮ ያመጣል ለቤተ መቅደስ እና የአንድ ገበሬ ግን ምን አለ? እንዲው ሰው ሰይጣን ስሙን ያከፋዋል። እስኪ ልሞክረው አለና አንዱ ለኪዳነ ምሕረት ይችን መሬት አንቺ ጠብቂ፣ ምርቷ ጥሩ ከሆነ ከ11 ሽን እሰጣለሁ አለ። አንዱ ለገብርኤል አንዱን ለሚካኤል ሰጠና አንዱ ለሰይጣን። እንዲው ሰው እኮ እንዲው እንግዲህ ስም ሲከፋ ነው የምሰማው። ቁም ነገረኛ ትሆን አትሆን አላውቅም፣ እየተጠራጠረው፣ አያችሁ፣ እስኪ አንተ ጠብቃት አለና እንትን አለው እንዲህ አለ። ጥርጥር ሲያድርበት እግዚአብሔር ረድኤቱን አራቀበት። ሰይጣንን ከቅዱሳን ጋር አብሮ ደለደለዋ። አንዳንዱ ሰው በዚህም ኪዳነ ምሕረት ይመጣል፣ በዚህ ሩፋኤል ይመጣል፣ በዚያ ደግሞ ጠንቋይ የሚሄድ ሰዋል። እንደዚህ እኩል እኩል የሚያደርግ እግዚአብሔር ረድኤቱን ለየበት። ለኪዳነ ምሕረት፣ ለገብርኤል፣ ለሚካኤል የሰጣቸው መሬቶች በሙሉ ሳያፈሩ ቀሩ። የሰይጣን መሬት ግን በጣም አፈራች። ሰይጣን ተንኮለኛ ነው። ለጊዜው ሀብት ይሰጣል፣ የሆነ ነገር ይሰጣል። በጠንቋዩ የተነገረው እውነት ያስመስላል። ሰይጣን በጣም አሳሽ፣ ተንኮለኛ፣ ብላተኛ ነው። ክርስቲያኑ ሰውየውም ሞኝ ነው። አረረረ ለካ ሰይጣን ቁም ነገረኛ ነው አለ። ሰዎች ዝም ብለው ነው የሚያሙት፣ ለካ ሰይጣን ቁም ነገረኛ ነው አለ። እና እና ደግሞ ምን ያደርጋሉ? ለቤተ ክርስቲያን እህሉን ብቻ ሳይሆኑም የሚሰጡ በዚያ መሬታቸውን ፍሬያማ ባደረገላቸው ጻድቅ ስም በአንዱ ስም ይዘክሩና ቄሶቹን ጠርተው ባርኩልን ይላሉ፣ እንደዚህ ልማድ አላቸው። ይሄ ሰውዬ ግን አሁን ፍሬያማ ያደረገለ ሰይጣን ነው፣ እዘክራለሁ ያንተና አለና እህሉን አስገብቶ ለሰይጣን ድግስ አዘጋጅቶ ቄሶቹን ኑና፣ ለሰይጣን ደግሻለሁ ባርኩልኝ አይላቸውም? ደሞ ድፍረቱ እንደው እኮ ይገርማል እኮ። በኋላ ሰይጣን ተመልከቱት ለተንኮሉ እኮ ነው ሁለት ሐሳብ ያለው ሰው ከእግዚአብሔር አንዳች